ተሰብሯል፣ ቆስሏል፣ ምናምን ምን ሆኖ እንደሆነ አቤት አቤት ብሩኬ ነፍሶ አይማርም። እውነት እንዲህ ሀይሚን አስደንግጦ አስደንብሮ የራሷን ብትስትስ አስባችሁታል? ጉድ! አቤት ማስመሰል ሲችልበት! ደግሞ ሚፍታ ደግሞ ተንኮለኛ ማለት ነው። ሆም ብሎ ቆንጥጦት እንዲጮህ አደረገው። ከዛ እሱ ዝቆነ ጠጠውጭ ውሃ አቤት አቤት ተንኮላቸው ማለት ነው ቅያው ማለት ደንግጣችሁ ራሷን ራሷ ልታስቷት ነው እንዴ ምን አስባችሁ ነው አረ ተዉ እንደዚህ አይነት ተንኮል ይቅርባችሁ እንደዚህ አይነት ሰው ማስደንገጥ ይቅርባችሁ የሰው ልጅ የሆነ ነገር ሊያጋጥመው ይችላል በመንገድ እየሮጠች እየመጣች ብትወጥቅ ሲሆን ነገር ብትሆንስ እንዴ የሆነ ነገር ቢገጥማትስ እና እንደዚህ አይነት ነገር ጥሩ አይደለም እንደ ለመድህ ማለት ነው ብሩክ አሰላሙ አሌይኩም ወረህመቱላይ በረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ገውል ሰላም ነው። በያላችሁ በሰላማችሁ ብዙ ተደረፍ በልልን። ውድ ቤተሰቦች፣ የምወዳችሁ የማከብራችሁ፣ ዛሬ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። እንግዲህ ምንድን ነው የሚባለው፣ ድምጼን ላስተካክል፣ ጉንፋን አለ ድምፂ ላስተካከል ስላችሁ ሌላ ነገር እንዳይመስላችሁ ማለት ዩ ቡፋን ይዞኛል። ድምፂ ንጠራረግ ነው የሚባለው አይደል? አሁን በመቀጠል አሁ ልተንፈስ ብላ ይሻለኝ ልተንፈስ እነ ማለት ነው ቤተሰብ እንግዲህ የብሩክን ፕራንክ አይታችሁታል ማለት ነው። እውነት ለመናገር አሁን እንደዚህ አይነት ፕራንክ ጥሩ አይደለም። እና አሁን እንደዛ ተሰባብሯል፣ ደግሞ የሚፍታ ማለት ነው። ሰባብረው ጥለውታል። እኔ አገኘሁት ድንገት ነው ያላት ማለት ነው ነው ደግሞ እሱ ደግሞ ለምን ትነግራታለለስ? አቤት አቤት! ሁለት አንድ አይነቶች ማለት ነው። ሁለት አንድ አይነቶች እና ሀይሚን በጣም አስተነገጧት። እና ጥሩ አይደለም እንደዚህ አይነት ፕራንክ። አንዳንድ ሰው በድንጋጤ ራሱ እንዲስት ይችላል። በድንጋጤ የሆነ ነገር የሆነ ነገር ደሙ ከፍ ሊል ይችላል። ብቻ ብዙ ነገር አለና እንደዚህ አይነት ነገር ይቅርባቸው ማለት ነው። ምናልባት ወደ ሱ ስትመጣ ብትወድቅስ? ምናልባት ታክሲ ውስጥ የሆነ ነገር ብትሆንስ? እንዲ ይሄንን ይሄንን ለምን አላሰበም ብሩክ ማለት ነው። እና እንደዚህ አይነት ብራን ከጥሩ አይደለም ብቻ ወላይ ነገረ ስራው ያስቃልና ቁጭ ብሎ ደግሞ እውነት አስመስሎ ጥርሱ እኮ ነው ጥርሱ፣ እዚህ እጅ ውስጥ ገብቷል አላለሁ። ጥርሱ እጅ ውስጥ ገብቷል ደግሞ እኮ ምንም አይነት ደም የለም። የሚገርመው ነገር ቀለም የተቀባው ቀለም፣ ቢያንስ እንኳን ቀይ ቀለም ይቀባል ሰው ማለት ነው። የተቀባው አረንጓዴ ቀለም ነው ከላይ ያለው ይሄ ምንድን ነው? አልኮልና ምናምን የሚባለው ነገር አል ይሄም የተቀባው ቀይ ቀለም መሆን ነበረበትና ቀይ ቀለም አይደለም ግን። ሆኖም እንደዛም ሆኖ ሀይሚ መታ አይተው ራሱ አልጠረጠረችም። ማለት አንድ ሰው ከተሰባበረ ጥርሱ እጅ ውስጥ ከገባ እሱ የታሰረው በነጭ ጨርቅ ነው እንግዲህ እና እንዴት ነው ምንም አይነት ደም የሌለው፣ እና እንዴት አልጠረጠረችም? ብቻ ለማንኛውም ያው እንግዲህ ዞሮ ዞሮ እኛ ፍራንክ ነው እንበል እነሱ ወይ ፍራንክ ነው ወይ አይደለም ማለት ነው። ግን እውነት እንደ ፕራንክ ከሆነ በጣም በጣም ያሳዝናል። ማለት ነው ምክንያቱም ሀይሚ ያሳዝናኛ እውነት ያሳዝናኛ ሀይሚ ማለት ነው። እና እንዴት ነው የደነገጣት እሱ ሲነግራት ማለት ነው ሜፍታ ሜፍታ ደግሞ ያው ከሱ የባሰ ነው። አጋግሎ የነገራት እና ቅመሟ አሳዘነችኝ ማለት ነው ቅመሟ ሀይሚ ማለት ነው። እና በጣም ነው ያሳዘነችኝ። እንደዚህ አይነት ፕራንክ ብሩክ ቢቀርበት ይሻላል ማለት ነው። እንደዚህ ሰው ማስደንገጥ ጥሩ አይደለም። እና የሰው ልጅ አይታወቅም ምን አይነት ነገር እንዳለበት። አንዳንድ ሰው እኮ ድንጋጤ አይችልም። እውነት ለመናገር አንዳንድ ሰዎች ምንም ነገር አይደነግጣቸውም። አንዳንድ ሰው ከጠገቡን ከወፍ ሲያልፍ የሚደነግጠው ሰው አለው ማለት ነው እና እንደዚህ አይነት ሰው ልቡ እንዳጋጣሚ ልቡ ልጅ ቆሙላ ትችላለች በድንጋጤ ማለት ነው። የሰው ልጅ በድንጋጤ እኮ ልቡ ጸጥላል። እውነት ለመናገር ና እንደዚህ አይነት አጋጣሚ እንዳይከሰት ጠነቃቂ አድርገ ሌላም ጊዜ ማለት ነው እና በዚህ ደረጃ ቀመሟናት ታስደነግጧት ማለት ነው እና ሚፍታ ደግሞ ያው ተሳካለት ማለት ነው። ሁለት አንዱ ሁለት አንድ አይነት ተንኮለኞች ማለት ነው። በነገራችን ላይ ሚፍታ ክያኮ ተንኮለኛ ነው። በፊትም ፕራንክ በሚያደርጋቸው ነገራቶች በጣም ተንኮለኛ ነው። በፊት አንዳንድ ፕራንክ ነገራቶችን ይለቅ ነበር እና አሁን እንኳን እንደ በፊቱ አላየውም። ዩቱብ ላይም ጠፍተዋል። አላቅም እንደ ሀታ አይመጣልኝም ኖቲፊኬሽኑ ራሱ ማለት ነው፣ እና ለምን እንደሆነ አላቅም። የኔ ሁልጊዜ ሰው ቪዲዮ ሳይለቅ ሲቀር ኖቲፊኬሽኑ አይደርስም። ያኔ ተደራሽነት አይኖረውም ይመስለኛል። እንደዛ ነው። እነሱ ደግሞ ላይክ አድርጉ ተደራሽነት እንዲኖረው ይላሉ። አላውቅም። እንግዲህ እዚህ ጋር ደረስንም፣ ያኔ ፍልስፍና ነው ማለት ነው ያም ሆነይ አይደርሳኝም። ለምን እንደሆነ አላውቅም። ወይ ደግሞ አይለቅም ማለት ቪዲዮ አይለቅም። እንደድሮ አይደለም ይመስለኛል። ሀብታም ሆኗል። ሰው ሁሉ ሀብታም ሆኖ ሆኖ እየወጣ ነው። ሀብታም ከሆነ ሰው ያው ምን ያደርግለታል? ከዚህ በፊት በዩቱብ የፈለግኩትን ስራ የምጀመርበትን ገንዘብ ሰርቻለው ብሏል። ማሻ አላ ተባረከ። ረህማን አላ ስብን ታላ ይጨምርለት። የሰው ልጅ ሰርቶ ደክሞ ሲያገኝ ደስ ይላል። ምንም ነገር ቢሆን ልፋት አለው። ዩቱብ አሁን አንዳንዴ ዩቱብ ሲሰራ ሰው ስራ የሌለው ይመስላል። እና በተለይ እንደዚህ ወጥተው የሚቀርጹ ሰዎች፣ የተለያየ ቦታ ሄደው የሚቀርጹ ሰዎች በጣም ብዙ ነገር ይጋፈጣሉ፣ ብዙ ነገር ያሳልፋሉ፣ ብዙ ነገር ብዙ ውረድ አለው። ካሜራማን ያስፈልጋቸዋል። የሆነ የቦታውን ፕሮቶኮል ይጠብቃሉ፣ የራሳቸውን የልብሳቸውን ፕሮቶኮል ይጠብቃሉ። ያኔ ግዴታ ባይሆንባቸውም ራሳቸው ነገሩን ያከብዱታል፣ በራሳቸው ላይ ማለት ነው። እና ይሄን ይሄን ሲሉ በጣም ብዙ ያኒ ትንሽ ከበድ ይላል ማለት ነው። ያኒ ቀላል አይደለም። እና እንደዚህ ሆኖ ለፍቶ ሰርቶ ሰው ሲያገኝ የስራውን የልፋቱን ውጤት ደግሞ አግኝቶ ሲደሰት በጣም ደስ ይላል። ወላ ሐቂቃ እና ማሻላህ ብዬ ያለሁኝ እና ለዛ ይሆናል የጠፋው ማለት ያኔ በቃ ሌላ ስራ ቢዚ አርጎት ይሆናል። ሰው ደግሞ የሆነ በቃ የግሉ የሆነ ሌላ የሆነ በቃ ስራ ሲኖረው ቋሚ ስራ ሲኖረው ወደ ኢትዮ መንደር ወይም ወደ ቲክቶክ መንደር መግባት አይችልም፣ ሁል ጊዜ ማለት ነው። ቲክቶክ መንደር ደግሞ ታውቃላችሁ፣ አንዴ ከጠፋችሁ በዛም ጥፍት ነው የምትሉት ማለት በቃ የሆነ የሆነ በቃ አለ አይደል፣ እንትን ይላል ወደዛ፣ ኑኑ አይላችሁም የሆነ በቃ